አርአያ እንዲሆኑ፣ መሪ እንዲሆኑ ነው ነቢዩ ሰለላሁ ዐለይሂ ወሰለም ይዘው የመጡት መልእክት ነው። ሌላ ምንም ይዘው የመጡት ነገር የለም። ያ መልእክት ግን እጅግ የሰውን ልብ ማራኪ አሳማኝና የነበረውን የጃሂሊያ ግሳንግስ አንኮታኩቶ የሚጥል ስለነበረ መጀመሪያ ላይ ከሃዲያን ቢበረግጉም መቀበልና መዋጥ ቢያቅታቸውም የምናውቀው መሐመድ እንዴት የፈጣሪ ባለሟል ይሆናል ብለው በድርቅና ቢቀጥሉም ጥቂት አላህ የመረጣቸው ሰዎች ምስጢሩ ገብቷቸው በሳቸው ዙሪያ ተሰለፉ። አንድ ሁለት ሶስት እያለ ያ ሪሳላው መልእክቱ ልብ ማራኪ ስለሆነ ያሁሉ ሰሓባ በሳቸው ዙሪያ መሰባሰብ ሌላ ምንም ያስገዳጅ ኃይል አልነበረም እንደ ማግኔት እየሳባቸው አላህ ኸይር ያላቸውን ሰዎች ምን ኩል አርጃኢ ዱንያ በነብዩ ሰለላሁ ዐለይሂ ወሰለም ሪሳላ በሳቸው ጥላ ስር እንዲሰበሰቡ አደረጋላሁ። እነዚያ ደግሞ ለዛውን የቀመሱት ሐላዋውን ያጣጣሙት ሰሐቦች የማ በእኛ ላይ ማጠር የለበትም መድረስ አለበት ብለው ያላቸውን ነገር በሙሉ ነው ሰጡ ገንዘባቸውን ሰጡ። ገንዘብ ማንም ይሰጣል። ገንዘብ ብቻ አይደለም ሁለንትናቸውን ሰጡ። አላህም ጋር የነበራቸው ውል ይሄ ነው። ኢነላሃ አሽተራ ሚናል ሙሚኒን አንፉስሁም አሟለሁም ነው ቁርአኑ ያለው ይሄንን። ህይወታቸውንም ሰጡ። በዛ የተነሳ የእስልምናን ውበት በሰው ላይ ሲታይ ሲንጸባረቅ ያየው ሁሉ እየተሳበ ዲን አልእስላም ማንም ሊገታው አልቻለም። ትላንትም ዛሬም እየሰፋ ነው፣ እያደገ ነው። ግን ትላንት የነበሩ ሰሓቦች እንዴት አድርገው ቢቀበሉት ነው ለትውልድ ሊያስተላልፉ የቻሉት? አንዳንድ ነገር ጥሩ የሆነ እና ተቀባይ አጥቶ ይከስማል አይደል? እንዴት ተቀበሉት? ነቢዩ ሰለላሁ ዓለይሂ ወሰለም ቁርአንን ጧት ማታ ሲያስተምሯቸው ቃሉን አይደለም፣ ሀሳቡን አይደለም አነባበብ ዘዮ ሳይቀር አንድ ባንድ ተቀብለው ጠብቀው ለትውልድ አስተላለፉት። ቁርአን ዛሬ ስናነብ ነቢዩ ሰለላሁ ዓለይሂ ወሰለም ባነቡባቸው ዘዎች የገሌሪዋያ የገሌሪዋያ የሚባለው እኮ ምንም አዲስ ነገር የለም ራሳቸው ያነበቡበትን ነገር ያ ሳይቀር የድምፅ አ ሐርፍ ምን ያህል እንደሚሳብ ሳይቀር ነው በጥንቃቄ ያስተላለፉት ሰሓቦች ማለት

እንቅስቃሴያቸውን ሳይቀር ሐዲስ የሚባለው ነገር ሶስት ነገር ያካትታል። አቅዋሉ ነቢዩ ሰለላሁ ዐለይሂ ወሰለም፣ አፍዓሉሁ፣ ተቅሪራቱ እንደዚህ ይላሉ። እንዳውም ሲፋቱ ብለው የሚጨምሩም አሉ። ንግግሮቻቸው፣ ተግባሮቻቸው እና ሲሰራ አይተው ያጸደቁት፣ አውቀው እውቅና የሰጡት፣ ከዚያም አልፎ የግል ባህሪያቸውን ሳይቀር ቁመታቸው ምን ነበር? መልካቸው? ሌላ ቀርቶ ጸጉራቸው ላይ ስንት ሽበት አለ የሚለውን ጭምር አስተላልፎ አስሓበጆ ይገርም፣ ከ17 እስከ 20 የሚሆኑ ሽበቶች ብቻ ነበሩ ያሉት። ስልሳ ሶስት ዓመት ቆይተው ሲሄዱ ሰለዋቱ ወላ ሰላሙ አለይ። እዚህ ደረጃ በጥንቃቄ ስላስተላለፉ አሁን ስለማንኛውም ነገር ስለዲናችን ማወቅ ብንፈልግ ረሱሉ ምን ብለዋል ብሏል ማለት እንችላለን።

ዛሬም ለማንኛውም ጥያቄ መልስ ነው፣ ለየትኛውም ችግር መፍትሄ ነው። እንዲህ አይነት የተሟላ በትክክል መልኩ የተዘገበ ሃይማኖት የለም ዱንያ ላይ። በቁርአን መልክ የተጠበቀ መጽሐፍ ደግሞ በፍጹም የለም። ማንኛውንም የሌላ እምነት ተከታይ ይህን መጽሐፍን ማን አስተማረህ ብትለው፣ ከዛ አስቀጥሎ እስከ ዒሳ ድረስ ንገርልኝ ብትለው ማየችል ለምን እንደሆነ ነውና፣ እኛ ዘንድ ጻህ ቁርአን ከማን እስከማን በየትኛው ሪዋያ እንደተቀራ ተቀራ ተጠብቆ ተገኝቷለች። የነቢዩ ሰለላሁ ዐለይሂ ወሰለም አዲስ እያንዳንዷን ወደ ኋላ ተመልሰን ጎርጎረን ትክክለኛ ነው አይደለም መመዘኛ አለ፣ ሳይንስ አለ፣ ማወቅ እንችላለን። ለምን ሺዎች በቁርአን ንባብ ላይ ብቻ ተኸሱስ ሆኖች ሰሩ ነበር

መቼን የወረደችው ለምንድነ የወረደችው፣ አካማ ምንድን ነው? አድርግልኝ ፈቶ አድርግልኝ ብትለው ተገቤን ይላል። ፊት እየሞተ ነው ያለ በተለይ በከተማ አካባቢ ያለ ብሎ የምርቃና ሃይማኖት እየሆነ ነው ያለ። ለምን የዕልም ቦታ ላይ በርክክ ብሎ የሚቀራ ሰው እየጠፋ፣ ልጆቻችን በሌላ ነገር ተወጥረዋል፣ በማንችለው መልኩ

ስለዚ መሪ ግበ እምናገረው ልክ የቁርኣን ሓፊዞችን እንደምናየው የሓዲስ ሓፊዞችን ማየት ይመኛል። በተለይ ባ ሃገራችን ሕልሙን በዒዶን መና ምናልባት አርብዒን ሓዲስ ጨርቻለሁ ሪያሉ ሳልሕ ለብ ለብ እንጂ ሐፊዝ ሙትቅን እሱ የለም። በጣም ጥቂት ሰዎች ካሉ ደግሞም አዛውንቶች

ከሽዩዕያውም ከሺዕያውም ከምናመያውም ጥርቅምቅሙ የበዛው እውቀት ላይ ደልደል ያለ አቅም በመጥፋቱ ነው። እውቀቱ ተቀምጦ። ድሮ ድሮ አባቶቻችን ዓልም በጣም ይወዳሉ ይለፋሉ፣ ግን የተወሰኑ ኪታቦችን ነው ማግኘት የሚችሉት። ያን ያገኙትን በደንብ ያውቁታል። ለዚህ ነው ብዙ ፉቃሃዎች የነበሩ እዚያ ያደለን ፍጥህ የሚችሉ ሰዎች አሉ። ናቆ የሚችሉ ሰዎች አሉ፣ በላ የሚችሉ በደንብ ሚችሉ ነበሩ። ዛሬ በቦታው ተተክቷል። እሱ ሌላ ጥያቄ ነው። ሐዲስ ብዙ ስርጭት አልነበረው፣ አር ላይ ነው የመጣው። አሁን ግን የኪታብ እጥረት አይደለም ያለው፣ ሰው እጥረት ነው። ወኔ ያለው ሞራል ያለው ፍላጎት ያለው ቢያንስ ልጆችን አንድ ልጅን ዘካ ወጣለሁ የሚል ሰው ይገኛል።

ይሄንን ዝም ብለን በውስጣችን ከመንታነው እዚህ በጋራ እንካፈለው በሚል ነው የኹጥባ ርዕስ ላደርገው የፈለግኩት። አላህ ወደሚወደው መንገድ ቀጥ አድርጎ ይመልሰን፣ ፍቅሩን አላህ ይስጠን። ሰው ከወደደ አንድን ነገር ያደርገዋል። ሁሉን ነገር ስለወደድን ነው ምን ለፋለት እኮ ዱንያ። ሁሉም ስለሚወድ ዱንያ ላይ ይችላል የለም ለማግኘት የሪዝቅ ጉዳይ ሆኖ እንጂ ለመክበር ያለፋ የለም አላ ያሳካለት። እንግዲህ መጠን ነው የሚያገኘው እንጂ ለዕልሙ ግን በዚያን ልክ የለፋ አለ ማለት ያዳግታልና፣ ይችን ላስታውስ ፈልጌ ነው። ወደ ዕልም እስኪ እንመለስ። እስኪ በየመሳጅዱ ሁበጣም ይገርመኛል እዚህ ቁጭ ብለን እንደ ዋዕዙ ቢሆን ተፍሲር ብለን ቁጭ እንላለን ወላሂ ልዓዚም አሰላ ዐለይኩም ሲባል በምን ፍጥነት እንደደረሰ አታውቀውም። ጫማ ላይ ተሰልፎ ታገኘዋለህ። እስከ አርባ ደቂቃ ናት። ከዚያ በኋላ የት ነው የቆየው? እዚህ ወይ ካፌ ነው ያለው ወይ የሆነ ጓደኛ ጋር እያወራ ነው ወይ የምታውቋት ጠ ማዛ ደረከ ለው ጀለስተ አርበዒን ደቂቃ ምን ይጎዳሀል? እስኪ አርባ ደቂቃ ቁጭ ብለህ የአላህን ቃል ብትሰማ፣ የነብዩን ሰለላሁ ዐለይሂ ወሰለም ንግግር ብትሰማ። ሰው ለምንድን ነው ከዕልም የራቀው?

ገጽታ አስቀመጥከው መጽሐፍ እውቀት አይደለም፣ የእውቀት መሳሪያ ነው እንጂ። ከመተል ልሕማር የሕሚሉ አስፋራን ብሎ እኮ የገለጸው አላህ፣ እነዚህን እንደ አህያ መጽሐፍ እንደሚሸከም ይላል። ቁርአን ነው እንዲህ። ስለዚህ ወደ ዒልም እስቲ እኛ ከቻልን እኛ እኛ ካልቻልን ልጆቻችንን። አንድ አዛውንት ሰው ዕድሜያቸው ገፋ ካደረገ በኋላ